ጤና ይስጥልን፣ የአዲስ ማለዳ ተካታዮች ዕለታዊ ዜናችን ተጀምረዋል። ርዕሰ ጉዳዮቹን አስቀድመን ጠቁማችሁም። የፌዴራል መንግስት ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት ያስከትላል ሲል ህወሓት አስጠነቀቀ። የአውሮፓ ህብረት የኢትዮጵያ ተልእኮ 22 የአህጉሪቱ ሀገራትና ኖርዌይ ደግሞ የፕሪቶሪያ ስምነት ተፈራራሚዎቹም የፌዴራሉ መንግስትና ህወሓት የፖለቲካ ውይይታቸውን ከመጪው ምርጫ አስቀድመው ማካሄድ እንዲጀምሩ አሳስበዋል። የወልድያ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ ተስፋዬ ገብሬ በክልሉ የሚንቀሳቀሱ ታጣቂዎች የአማራን ጥያቄ አስመልሳለሁ ብለው ነው የሚታገሉት ብሎ ማሰብ ራስን ማታለል ነው አሉ። የመከላከያ ሰራዊት ከፍተኛ አመራሩ ሜጀር ጄኔራል አድማሱ አለሙ ጫካ ገብተዋል ያሏቸው ልጆች የሰላምን አማራጭ ከተቀበሉ መንግስት ዝግጁ ነው፣ የሰላምን አማራጭ የማይቀበል ካለ ግን የበዓዳንን ተልእኮ ያነገበ በመሆኑም የመከላከያ ሰራዊት ሀገር የማጽናት ግዳጁን መወጣቱን ይቀጥላል ሲሉ ዝተዋል። በጋምቤላ ክልል የተጠለሉ ስደተኞች የማገዶ እንጨት ለመልቀምና ውኃ ለመቅዳት በሚንቀሳቀሱበት ወቅት ግድያ እንደሚፈጸምባቸው ኢሰመኮ አስታወቀ። ኢሰመኮ በክትትልና ምርመራው የለጋሽ ሀገራት ድጋፍ መቀነስ ጋር በተያያዘ ለስደተኞች የሚደረገው ሰብአዊ ድጋፍና ጥበቃ እየቀነሰ መምጣቱንም አመልክቷል። በህገ ውጭ መንገድ ኬንያ የገቡ 44 ኤርትራውያን ስደተኞች በምዕራብ የሀገሪቱ ክፍል መያያዛቸውን ፖሊስ አስታወቀ። በሰሜናዊ አፍጋኒስታን በተከሰተ ከባድ የርዕደ መሬት አደጋ የሟቾች ቁጥር ሀያ ደርሷል። ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። ብራችሁን እንድትቆዩ ጋበዝን። ወደ ቀዳሚ ጉዳይ አለፍን። የፌዴራል መንግስት ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት ያስከትላል ሲል ህወሓት አስጠነቀቀ። የአውሮፓ ህብረት ተወካይ ሀገራትና ኖርዌይ ደግሞ የፕሪቶሪያ ስምምነት ተፈራራሚዎቹ የፌዴራሉ መንግስትና ህወሓት የፖለቲካ ውይይታቸውን ከመጪው ምርጫ አስቀድመው ማካሄድ እንዲጀምሩ አሳስበዋል። በፌዴራል መንግስትና ህወሓት መካከል በፕሪቶሪያ የተፈረመው የዘላቂ ግጭት ማቆም ስምምነት ትናንት ጥቅምት 23 ቀን 2018 ዓ.ም ሶስተኛ ዓመቱን መድፈኑን ተከትሎ ነው ሁለቱ አካላት መግለጫ ወጡት። በመግለጫቸው የተቋረጡ የሚመረጠው ፖለቲካዊ ውይይት ዳግም እንዲጀምር ጥሪ አቅርበዋል። ህወሓት በመግለጫው የፌዴራሉ መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በእርሱ እንዲዋጋ እየሰራ ነው ሲል ከሷል። ይህም ብቻ ሳይሆን የፕሪቶሪያ ስምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት ወንጅሏል። ህወሓት የፌዴራል መንግስት ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልኩም በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ ሚፈታ ልዩነት እንደሌለ አውቆም የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱ እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም ጠይቋል። ከሶስት ዓመታት በፊት የተፈረመው ስምምነት ለሁለት ዓመታት የተካሄደውን በመቶ ሺዎች ሕይወታቸውን ያጡበትን ሚሊዮኖች የተፈናቀሉበትን ሰብአዊ ቀውስ ያስከተለውን ደም አፋሳሽ ጦርነት አስቁሟል። የጠመንጃ ፈሙዞች እንዲዘቀዘቁ ላንቃቸው ጸጥ እንዲል አድርጓል። ስምምነቱ ውጊያውን ያቆመው ቢሆንም ሰላምን ለማጠናከርና ስምምነቱን ተግባራዊ ለማድረግ የተደረገው ጥረት ፈተናዎች ገጥመውታል። የአውሮፓ ህብረት በኢትዮጵያ ተወካዮች አባል ሀገራቱ የዲፕሎማቲክ ተልእኮ አባላትና ኖርዌይ በጋራ ባወጡት መግለጫ መሰረታዊ አገልግሎቶችን ለመመለስ የተደረገውን እርምጃ የሰብአዊ አቅርቦት መሻሻልን እና የተወሰኑ ተፈናቂዎች ወደ ቦታቸው ለማስመለስ ለተደረገው ጥረት እውቅና ሰጥቷል። ትጥቅ የማስፈታት የጦር ሰራዊት የመበተንና ወደ ማህበረሰቡ ለመመለስ የተሰሩ ስራዎችን የሚደነቁ እርምጃዎች ናቸው ብለዋቸዋል መግለጫው። ይህም ቢልም በስምነቱ መሰረት መሬት ላይ ያለው የሰላምና ጸጥታ ሁኔታ ከግምት ውስጥ ገብቶም ሁሉም ታጣቂዎች ትጥቅ አልፈቱም፣ ወደ መደበኛ ህይወትም አልገቡም፣ ተፈናቃዮች አልተመለሱም፣ ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ ክልል አልወጡም። በመግለጫው የፖለቲካ ውይይት ለዘላቂ ሰላም ወሳኝ እንደሆነ ማጽኖት ሰጥቷል። ከመጪው ምርጫ በፊት በፕሪቶሪያ ተስማሚዎች መካከል የፖለቲካ ውይይት እንዲቀጥልም አበ ክረው ጠይቀዋል። ክሎምስ ጠያቂነትን ማስፈን ሰብአዊ መብቶችን በተለይም ሴቶችና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ለማገገምና ለእርቅ ወሳኝ ናቸው ብለዋል። ወደ ተከታዩ ዘገባ አለፍም የወልዲያ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ ተስፋዬ ገብሬ በክልሉ የሚንቀሳቀሱ ታጣቂዎች የአማራን ጥያቄ ያስመልሳለሁ ብለው ነው የሚታገሉት ብሎ ማሰብ ራስን ማታለል ነው ሲሉ ተናገሩ። የብልጽግናው አመራር ይህንን ያሉት ሰላም ለሁሉም ሁሉም ለሰላም በሚሉ መሪ ቃላት ከንግድ ማህበረሰብ የተወከሉ ናቸው ከተባሉ የህብረተሰብ ክፍሎች ጋር ባደረጉት ውይይት ነው። የቅርንጫፍ ጽፈት ቤቱ ኃላፊ ተስፋዬ ገብሬ እጅግ ብዙ ቁጥር ያላቸው ተማሪዎች ከትምህርት ገበታ መከልከላቸውን፣ ነጋዴ ወጥቶ ገብቶም ሊሰራባቸው የሚችልባቸው መንገዶች መዘጋታቸውን ዘርዝረው ተናግረዋል። ይህን የተናገሩት ደግሞ በእርሳቸው አገላለጽ የችግሩ ተጋፋጭ እናንተው ስለሆናችሁ ማለትም ህብረተሰቡ ስለሆነ ነው ይላሉ። ማን እንደሆነ ስም ጠርተው ባይጠቅሱም ግዛቱን አማራ ክልል ላይ ለማስፋፋት ከሚንቀሳቀስ ታሪካዊ ያሉት የአማራ ጥላት ጋር ወግ ነው ለእኛ ጥያቄ ምላሽ ለማግኘት የሚደረግ ትግል ነው ብሎ ማሰብ ራስን ማታለል ካልሆነ በስተቀር መፍትሄ ይሆናል ተብሎ አይታሰብም ብለዋል። በመከላከያ ሰራዊት የ11ኛ እዝ የሰራዊት ስነልቦና ግንባታ ኃላፊ ኮሎኔል አኪሉ አበበ በበኩላቸው ነጋዴው ማህበረሰብ ከሰራዊቱ ጎን እንዲቆም ጠይቀዋል። በአማራ ክልል መሰል ውይይቶች በተለያዩ አካባቢዎች እየተካሄዱ ሲሆን ከሁለት ቀናት በፊት በራያ ቆቦ የተካሄደ ውይይትም እዚህ ውስጥ የሚካተት ነው። ያለ ህዝብ ተሳትፎ የሚመጣ ልማት፣ የሚረጋገጥ ሰላም የለም በሚሉ መሪ ቃላት ውይይት የተካሄደ ሲሆን በመገዳደል የሚመጣ ሰላም የለም፣ በግጭቱ ሰርቶ ሀገር የሚለውጠው ትውልድ እየተጎዳ ነው፣ ችግሩን ለመፍታት መወየት እንደሚገባ ተመላክቷል። የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጄኔራል ካሳ ደመሌም የዞኑን ሰላም ለማጽና ሊቀመንበራት የህዝቡ ተሳትፎ አስፈላጊ መሆኑን ገልጸው ከህዝብ ጋር በመቀራረብ እየተሰራ መሆኑንም የአገር መከላከያ ሰራዊት አስታውቋል። በቀጠኖ የሚገኘው ሰራዊት ከፍተኛ አመራር ሜጀር ጄኔራል አድማሱ አለሙም ጫካ ገብቷል። ያሏቸው ልጆች የአማራ ህዝብን ጥያቄ ያነገቡ አይደሉም። መገዳደል ይቁም። የሰላም አማራጭን ከተቀበሉ መንግስት ዝግጁ ነው። ለዚህም በጋራ ሰላምን ለማስፈን ህዝቡ ሊያግዝ ይገባዋል ብለዋል። የሰላምን አማራጭ የማይቀበል ካለ ግን የባዕዳንን ተልዕኮ ያነገበ በመሆኑም የመከላከያ ሰራዊት ሀገር የማጽናት ግዳጁን መወጣቱን ይቀጥላል ሲሉ አስጠንቅቀዋል። ዕለታዊ ዜናችን ቀጥሏል። በጋምቤላ ክልል የተጠለሉ ስደተኞች የማገዶ እንጨት ለመልቀምና ውሃ ለመቅዳት የሚንቀሳቀሱበት ወቅት ግድያ እንደሚፈጸምባቸው ኢሰመኮ አስታወቀ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል የሚገኙ ስደተኞች በችግር ምክንያት ከመጠለያ ጣቢያ ውጪ የማገዶ እንጨትና የጫካ ጎመን ለመልቀም እንዲሁም ውሃ ለመቅዳት የሚንቀሳቀሱበት ወቅት ግድያን ጨምሮ የተለያዩ የሰብዓዊ መብቶች ጥሰቶች እንደሚፈጸምባቸው አስታውቋል። ተገቢውን ፍትህም እንደማያገኙ ተመላክቷል። ኮሚሽኑ ይንፋ ያደረገው ባለፈው 2017 ዓ ከ15 ከ26 ቀን 2017 ዓ ም በክልሉ በሚገኙ የመጠለያ ጣቢያዎችና አዲስ ጥገኝነት ጠያቄዎች በሚገኙባቸው ሁለት ስፍራዎች ከጥቅምት 5 ከ7 ቀን 2018 ዓ ም በሁለት የጥገኝነት ጠያቄዎች መቀቢያ ስፍራዎች በስደተኞችና ጥገኝነት ጠያቄዎች ሰብዓዊ መብቶች አያያዝ ላይ ክትትልና ምርመራ በማድረግ በለያቸው ግኝቶችን አስመልክቶ በአካሄደው ውይይት ላይ ነው። ኢሰመኮ በክልሉ ባሉ የመጠለያ ጣቢያዎች በሚገኙ ስደተኞችና በተለያዩ መቀቢያ ወይም ማቆያ ስፍራዎች በሚገኙ አዲስ የደቡብ ሱዳን ዜግነት ያላቸው ጥገኝነት ጠያቄ ጥያቄዎች የሰብዓዊ መብቶች አያያዝ ላይ ክትትልና እና ምርመራ ማካሄዱን አስታውቋል። ኢሰመኮ በክትትልና ምርመራው የለጋሽ ሀገራት ድጋፍ መቀነስ ጋር በተያያዘ ለስደተኞች የሚደረገው ሰብዓዊ ድጋፍና ጥበቃ እየቀነሰ መምጣቱን አመልክቷል። ስደተኞች ኑሮአቸውን ለመደጎም አሉታዊ ውጤት በሚያስከትሉ የስራ ዘርፎች በመሰማራታቸው፣ በተለይም ለጉልበት ብዝበዛና ለጥቃት መጋለጣቸው ለዚህም ተገቢውን ፍትሕ እያገኙ አለመሆኑን ጠቁመዋል። ተጋላጭ የህብረተሰብ ክፍሎችን ኢኮኖሚና የኑሮ ደረጃ ለማሻሻል የተጀመሩ ፕሮጀክቶች በገንዘብ እጥረት ምክንያት መቋረጣቸው፣ ጦርነት ሸሽተው አዲስ እየገቡ ላሉ የደቡብ ሱዳን ጥገኝነት የሚሰጥ ጥያቄዎች ምንም እንኳን በአሁኑ ወቅት የልየታና ምዝገባ ስራ የተጀመረ ቢሆንም በመቀበያ ስፍራዎች በቂ የአደጋ ጊዜ ድጋፍ እየተደረገላቸው አለመሆኑ እንዲሁም ሰራተኞች ከድጋፍ በመላቀቅ ራሳቸውን ችለው እንዲኖሩ አስቸ ሁኔታም አለመፈጠሩን ገልጿል። የውይይቱ ተሳታፊዎች በኮሚሽኑ የቀረቡት ግኝቶች ወቅታዊና ሁኔታውን የሚያሳዩ መሆናቸውን ገልጸዋል ብሏል። ኮሚሽኑ የችግሩ ዋነኛ መንስኤም በዓለም አቀፍ ደረጃ የለጋሽ ሀገራት ድጋፍ መቀነስ፣ የስደተኞችና ጥገኝነት ጥያቄዎች ቁጥር እየጨመረ መምጣትና በሰብአዊ ድጋፍ ብቻ ላይ ጥገኛ መሆን ለስደተኞች የሚደረገውን ጥበቃና ድጋፍ አስቸጋሪ እያደረገው መምጣቱን አክለዋል። በተለይም ከድንገተኛ ምላሽ ውጭ ያሉ ዘላቂ መፍትሄዎች። የችግሩ ዋነኛ መንስኤ በዓለም አቀፍ ደረጃ የለጋሽ ሀገራት ድጋፍ መቀነስ የስደተኞችና ጥገኝነት ጥያቄዎች ቁጥር እየጨመረ መምጣትና በሰብአዊ ድጋፍ ብቻ ላይ ጥገኛ መሆን ለስደተኞች የሚደረገውን ጥበቃና ድጋፍ አስቸጋሪ እያደረገው መምጣቱን አክለዋል በተለይም ከድንገተኛ ምላሽ ውጭ ያሉ ዘላቂ መፍትሄዎች ለተጋላጭ የህብረተሰብ ክፍሎች የሚደረግ ልዩ ድጋፍ የኢኮኖሚ ተጠቃሚነት የማህበራዊ ትስስር ለፆታዊ ጥቃት ተጎጂዎች ና ሌሎች የፍትህ አገልግሎቶች በጀት እጥረት ምክንያት በመቋረጣቸው ስደተኞች አስቸጋሪ ህይወት እየገፉ መሆኑን ጨምረው ገልጸዋል። እዚህም ሀገር በቀል አማራጮች ላይ ትኩረት አድርገው መስራት እንደሚያስፈልግ ጠቁመዋል። በሌላ በኩል አዲስ እየገቡ ላሉ ጥገኝነት ጠያቄዎች ድጋፍና ጥበቃ ለማድረግ ጥረት እየተደረገ መሆኑን፣ ነገር ግን በበጀት እጥረት በደህንነት ስጋትና አካባቢውን ባጥለቀልቀው ጎርፍ ምክንያት የሚፈለገውን ያህል ስራ አለመሰራቱን በማንሳት በኮሚሽኑ የተለዩ ግኝቶችን እና የተሰጡ ምክር ሀሳቦችን ተቀብለው ወደፊት ተግባራዊ ምላሽ ለመስጠት በትኩረት እንደሚሰሩ ተሳታፊዎቹ ገልጸዋል። የኢሰመኩ የአገር ውስጥ ተፈናቃዮች የስደተኞችና የፍልሰተኞች መብቶች ስራ ክፍል ዳይሬክተር ምህረት ተሀብ ገብረ መስቀል ኢትዮጵያ በዓለም አቀፍ ደረጃ የምትታወቅበትን የጥገኝነት ጥያቄዎች ጥበቃና የስደተኞችን ጸጥታና ደህንነት ማረጋገጥ ሂደት የታዩ ክሰቶችን መቅረፍ እንደሚገባ ገልጿል ክሎም ዳይሬክተሩ በክትትልና ምርመራ ስራው የተለያዩ ችግሮችን በመፍታት የስደተኞችና ጥገኝነት ጥያቄዎች ሰብዓዊ መብቶች በተሟላ ሁኔታ እንዲከበሩ ባለድርሻ አካላት በግ የተጣለባቸውን ኃላፊነት እንዲወጡም አሳስበዋል በህገ ወጥ መንገድ ኬንያ የገቡ አርባ አራት ኤርትራውያን ስደተኞች በምዕራብ የአገሪቱ ክፍል መያዛቸውን ፖሊስ አስታወቀ። ቡንጎማ በተባለው የኬንያ ግዛት ትናንት ዓርብ ጥቅምት 23 ቀን 2018 ዓ.ም የተያዙት ስደተኞቹ ሜቲምቢሊ በሚባል ገጠራማ መንደር በሚገኝ የአንድ ግለሰብ መኖሪያ ውስጥ በቁጥጥር ስር መዋላቸውን የፖሊስ መረጃ ይጠቁማል ሲል ቢቢሲ ዘግቧል። ቡንጎማ ግዛት የኤርትራውያን ስደተኞች ከኢትዮጵያ ወደ ኡጋንዳና ከኢትዮጵያ ወደ ኬንያ የሚተላለፉበት መስመር ነው። ስማቸው ያልተጠቀሰ የዓይን ማኞች እንዳሉት ስደተኞቹ ትናንት ጠዋት በወታደ ተሽከርካሪ ወደ አካባቢው ደርሰዋል። ኤርትራውያኑ በብሪጋደር ፖሊስ ጣቢያ የተያዙ ሲሆን ምርመራ ተደርጎባቸው ፍርድ ቤት እንደሚቀርቡ ተገልጿል። በኤርትራ ያለውን አፈናና ጭቆና የሚሸሹ ስደተኞች ከዚህ ቀደም በሱዳን በኩል ያልፉ የነበረ ቢሆንም በእርስ በርስ ጦርነቱ ምክንያት ይህንን መንገድ መጠቀም አልቻሉም። የሱዳን ጦርነት ሲነሳ ኤርትራውያን ስደተኞች ወደ ደቡብ ሱዳንና ኢትዮጵያ ተሻግረዋል። ስደተኞቹ በኢትዮጵያ ለተወሰነ ጊዜ ቆይተው ወደ ኡጋንዳና ኬንያ ያቀናሉ። የኢትዮጵያና ኤርትራ መንግሥታት ግንኙነት ከጊዜ ወደ ጊዜ እየሻከረ በመምጣቱም ኤርትራውያን ስደተኞች ኢትዮጵያ ውስጥ በተደጋጋሚ እንደሚታሰሩና እንግልት እንደሚደርስባቸው ይናገራሉ። በዚህ ምክንያት ከኢትዮጵያ ለመውጣት ይገደዳሉ። ከዚህ ቀደም ኡጋንዳ ለኤርትራውያን ስደተኞች ምቹ እንደነበረች ይነገራል። አንጻራዊ ነፃነትና የስራ እድልም ያገኙ ነበር። አሁን ግን ስደተኞቹ ወደ ኬንያ ለመሄድ ተገደዋል። ከዚህ በፊት የኤርትራውያን ስደተኞች ወደ ኬንያ ለመግባት ሲሞክሩ በቁጥጥር ስር ውለዋል። የጥገኝነት ጥያቄያቸው በፍርድ ቤት ከታየ በኋላ ከእስር የተለቀቁም አሉ። ኬንያ ስደተኞች መመዝገብ ማቆሟን ካስታወቀች በኋላ የሰብዊ መብት ተሟጋቾች ተቃዋሚዎች ጉዳዩን ወደ ፍርድ ቤት ወስደውት የኬንያ መንግስት ውሳኔ ተቀልብሷል። የፍርድ ቤቱን ውሳኔ ተከትሎ ኬንያ ከቀናት በፊት ጥቂት ስደተኞችን ብቻ መመዝገብ መጀመሯን ቢቢሲ ለማረጋገጥ ችያሉ ብለዋል። በመጨረሻም በሰሜን አፍጋኒስታን በተከሰተ ከባድ የርዕደ መሬት አደጋ የሟቾች ቁጥር 2 ደረሰ። በሰሜናዊ በሰሜን አፍጋኒስታን በተከሰተ ከባድ የርዕደ መሬት አደጋ የሟቾች ቁጥር ሀያ ደረሰ። በርዕደ መሬት መለኪያ 6.3 የተለካው አደጋው በአገሬው ሰዓት አቆጣጠር ሰኞ ማለዳ በሰሜናዊ አፍጋኒስታን ማዛር ሻሪፍ በተባለ ከተማ የተከሰተ ሲሆን የዘገባ እስከ ተጠናቀረበት ጊዜ ድረስ ቢያንስ 20 ሰዎች መሞታቸውን ቢቢሲ ዘግቧል። የነፍስ አድን ስራ የቀጠለ ሲሆን የሟቾች ቁጥር ከዚህ በላይ ላሻቅብ እንደሚችል ተገምቷል። 500 ሺህ ገደማ ሰዎች መኖሪያ በሆነው በዚህ ከተማ የደረሰው የርዕደ መሬት አደጋ 28 ኪሎ ሜትር ጥልቀት ያለው ደረጃውም በብርቱካናማ ቀለም የሚመደብ መሆኑን የአሜሪካ ጂኦሎጂካል ሰርቪ አስታውቋል። ርዕደ መሬት በብርቱካናማ ቀለም መለኪያ ላይ ካረፈ ደግሞ የከፋ ጉዳት ሊኖር እንደሚችል ይገመታል። እንደ አፍጋኒስታን ጤና ሚኒስቴር መረጃ ከሆነ 32 ሰዎች አካል ላይ ጉዳት ደርሶባቸዋል። አዣንስ ፍራንስ ፕሬስ እንደዘገበ ደግሞ የከተማዋ ነዋሪዎች ቤታቸው ላያቸው ላይ ይደረመሳል በሚል ስጋት ወደ ጎዳና ወጥተዋል። አደጋው መዲናዋ ካቡልን ጨምሮ በመላው አገሪቱ የትሪ የኤሌክትሪክ ኃይል አገልግሎት እንዲቋረጥ አድርጓል። ይህ ርዕደ መሬት ተከስተው ባለፈው ነሐሴ ወር በዚያው በአፍጋኒስታን ምስራቃዊ ክፍል ከ1100 በላይ ሰዎች በተመሳሳይ አደጋ ከሞቱ በኋላ ነው። አፍጋኒስታን ካለችበት መልክዓ ምድራዊ አቀማመጥ አኳያ ለርዕደ መሬት አደጋ እጅጉን ተጋላጭ መሆኗን የቢቢሲ ዘገባ አመልክቷል። ለዛሬ ያዝናቸው ዜናዎች በዚሁ ተጠናቀዋል ተናቀዋል። የዩቲዩብ አድራሻችንን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።